የሴቶች የልማት ህብረት አደረጃጀት የእርስ በርስ የመረዳዳት ባህላቸው እንዲጨምር እያደረጋቸው መሆኑን የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የዲሞክራሲ ባህል ግንባታ ዘርፍ ምክትል ኃላፊ አዲስ የቦጋለ ገለጹ። የክልልና የዞን የስራ ኃላፊዎች በሰሜን ወሎ ዞን መርሳ ከተማ የተደራጁ የሴቶች ልማት ማህበራት እንቅስቃሴና የአባላቱን ተጠቃሚነት ጎብኝተዋል። የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የዲሞክራሲ ባህል ግንባታ ዘርፍ ምክትል ኃላፊ አዲስ ቦጋለ በመስክ ጉብኝት የተመለከቱት የሴቶች አደረጃጀት አበረታች ነው ብለዋል። ሴቶች አደረጃጀታቸውን አጠናክረው ሁለንተናዊ አቅማቸውን ለማጎልበት እንዲሰሩ አደራ ብለዋል። ባለድርሻና ተባባሪ አካላት የሴቶችን አቅም ለማጉልበት ትኩረት ሰጠው እንዲሰሩና ማህበራቱ እንዲደግፉም ጠይቀዋል። በተመሳሳይ ዓለም አቀፍ የሴቶች ቀን በወልዲያ ከተማ በመስክ ምልከታ ተከብሯል። የሴቶች የልማት አደረጃጀት ሴቶች በጤና በትምህርትና በከተማ ግብርና ግንዛቤያቸው ሰዎቻቸው እንዲያድግ ማድረጉን ተጠቃሚ የሆኑ ሴቶች አስረድተዋል። የወልዲያ ከተማ አስተዳደር ሴቶች ሕፃናትና ማህበራዊ ጉዳይ መምሪያ ኃላፊ ሸዋዬ ሙሉ ከ20 ሺ በላይ ሴቶች በ700 የሴቶች ልማት ህብረት መደራጀታቸውን ተናግረዋል። ሴቶች በአደረጃጀታቸው ሁሉን አቀፍ ተጠቃሚነታቸው እንዲያድግ መምሪያው ይደግፋልን ብለዋል። የአማራ ክልል አደጋ መከላከልና ምግብ ዋስትና ማስተባበሪያ ኮሚሽን ምክትል ኮሚሽነር ታገኘው አደመ በጸጥታ ችግር ውስጥ ሆነውም አቅም ማጎልበት የሚችሉ ሴቶችን በጉብኝታቸው መታዘባቸውን ተናግረዋል። ዘገባው የካሳሁን ኃይለ ሚካኤል ነው።